አሰላሙ ዓለይኩም ወራህመቱላህ፣ ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ተጠፋፍተን ክረምን። ዛሬ ምሽት ላስታውሳችሁ ብዬ ነው። ቆንጆ ውይይት ይኖረናል። ሶስተኛው የአንድ ለአንድ ውይይት በቢድዓ ዙሪያ የሚደረግ ይሆናል። ተክቢር ሚዲያ የቲክቶክ ላይቭ ፕሮግራም እንደተለመደው ላስታውሳችሁ ብዬ ነው። ዛሬ ቅዳሜ ነው። ኢንሻላህ ከምሽቱ ሶስት ሰዓት ላይ ምን ጀምር ይሆናል። ተወያዮቻችን ትናንት እንደጠቀስኩላችሁ ሼክ ፈክሩዲን ሙሐመድ እና ሼክ አቡበከር ሙሐመድ ናቸው። ጥሩ ውይይት እንደሚሆን ተስፋ አድርጋለሁ። ከምንም በላይ ብዙ አዳዲስ ነገሮች የምንማርበት እንደሚሆን ተስፋ አድርጋለሁ። የመወያያ ርዕሱ በጥቅሉ ቢዳአና የተመለከተ ሆኖ ግን አንድ ልዩ ርዕስ ላይ ነው የሚያተኩረው። ያ ልዩ ርዕስ ተርክ ይባላል። መሰለቱ ተርክ ነቢዩ ስ ሰለም ያልሰሩትን ስራ አስመልክቶ በዲኑ ያለው ሁክም ምንድን ነው በሚል ነው። እንግዲህ ቢዳ ጋር ተያይዞ ከሚነሱ ጽንሰ ሀሳቦች አንዱ ነው። ቢዳ ሲነሳ ተርክ የሚባለው ነገር ይነሳል። ከሱ ጋር በተያያዘ እንግዲህ ከሁለቱም በኩል ያለው ሐሳቦችን እኩል እድል ሰተን ኢንተርቴን እናደርጋለን። ኢንሻአላህ ብዙ ኸይር ይወጣዋል ብዬ አስባለሁ። እሚከፋቸው እንዳሉ እረዳለሁ። ውይይት በመደረጉ የሚበሳጩ እንዲህ አይነት ነገሮች ላይ ውይይት መደረግ የለበትም እሚሉ ሰዎች እንዳሉ እረዳለሁ። ግን ያው ውይይቶቹ መደረጋቸው አይቀርም። በመሰረቱ ብዙ ጊዜ አሁን የሚቃወሙኝ ልጆች የሚሉኝ ነገር አለ እንዴት የቢዳ አምባሳደር እንዴት፣ እነዚህ ውይይቶች መቆም አለባቸው፣ የቢዳ አምባሳደር ሆንክ ምናምን ይላሉ። እና ሳየው አቋማቸው የተወለደው በጉዳዩ ላይ ቢድአቱል ሀሰና የሚለውን አቋም በፍጹም እንደ ሕጋዊ ሊቀበሉት አይፈልጉም። ስለዚህ ያ ሀሳብ የሚቀርብባቸው ኢንተርቴን የሚደረግባቸውን መድረኮች በሙሉ ማጠላላት ይፈልጋሉ። ስለዚህ ይሄ ፖዚሽን ወይም ምንድነው፣ ከወገንተኝነት የተወለደ ተቃውሞ በመሆኑ ብዙ ትርጉም የሚሰጠው ነገር አይሆንም። ኦፍኮርስ አውቃለሁ። ከዛ ውጭ እንዲሁ ውይይቱ የሚፈጥራቸው ውጤቶች ላይ ምን ላይ ባላቸው ተቃውሞ የሚነሱ ሰዎች እንዳሉ ይገባኛል። ግን አሁን ስፔሲፊክ ሆነን እያወራን ባለንበት ሁኔታ ቢዳአ ላይ ጠንከር ያለ አቋም ያለው ያው ወይም ደግሞ ሁሉም ቢዳአ በሙሉ ወዳቂ ነው፣ በፍጹም ቦታ ሊሰጠው አይገባም የሚል አቋም ያላቸው ሰዎች በቢዳአ ዙሪያ ምንም አይነት ኢንቴሌክቹዋል ዲስከሽን እንዲደረጉ እንዲደረግ አይፈልጉም። ይሄ ትክክል ያልሆነ ኢፍትሐዊ የሆነ አቋም ነው። ያስኬዳልን ብያል አስብም። ውይይት ይደረጋል። እስልምና ሰፊ ነው። የእስልምና ዕውቀት ዘርፎች ብዙ ናቸው። በዚህ ጉዳይም ላይ በዚህ አጀንዳም ላይ የተለያዩ ሐሳቦች ተንጸባርቀዋል። ስለዚህ ይህን የተንጸባረቁ ሐሳቦችን በማስረጃ መፈተሽ የትኛው ነው ጠንካራ የትኛው አሪፍ ነገር አለው የሚለውን ማየት ለሁላችንም ጠቃሚ እንደሚሆን ሁላችንም እንረዳለን ብዬ አስባለሁ። ከዛ አንጻር ሲታይ እንዲህ አይነት ነገሮችን እንዲህ አይነት ተቃውሞዎችን በጥቅሉ በጥሩ አያቸዋለሁ ወይም እቀበላቸዋለሁ ብዬ አላስብም። በጥቅሉ ተገቢ ያልሆኑ ተቃውሞዎች እንደሆኑ አስባለሁ። አላኩል ያህል በጉዳዩ ላይ በጥቅል ያለኝ ነገር ነው። ማታ እንሻላ እንዳትቀሩ፣ ከምሽቱ ሶስት ሰዓት ላይ ዛሬ ማታ በተክቢር ሚዲያ እንጀምራለን። እንሻላ ቆንጆ አላህ የተባረከ ውይይት እንደሚያደርግልን ተስፋ አደርጋለሁ። ሰላሙ አለይኩም ወረህመቱላህ።